ወዳጆቼ ሰላም ሰነበታችሁ። ሰሞኑን ትንሽ ከነፍሴ መወዳጀት ፈለግኩኝና ለነፍሴ ማረፊያዋ የሆነ ነፍስን ደስ ወደሚያሰኛት ስፍራ መጣሁ፣ ሙዳይ በጎ አድራጎት ድርጅት። ይቅርታ እንግዲህ አስለቅሻለሁ። አሁን ሂውማን ሄር ካልተሰፋች ነው አንቺ ግን ሕይወትሽን ላይ ሰጠሽው። እዚሁ ነው አብረሽ የምትኖሪው። ልክ ነው። እዚሁ ነው ልጆችሽ የሚያድጉት ባለቤትሽም፣ ሁሉም ነገርና በጣም እደነቃለሁ በሱ። እንደው ልህም ምንም አሁን ባል የለም እንጂ ሲያበሳጭ ማሸት ነው። ይሄንን እንደዚህ እያደረግሽ አንድ ብር ቢሰጡኝ፣ ለእነሱ አንድ ብር ከስልካቸው የተወሰዱ ምንም አይጎዳቸውም። ለእኛ ግን ሲጠራቀም በጣም ብዙ ዋጋ አለውና እሱ ቢያደርጉልኝ ገበናችንን ድብቅ ሽሽግ አድርጋ ልጆቻችንን አቅፋና ደግፋ ለሀያ አምስት ዓመታት ሕፃናትና ሴቶችን እየረዳች ትገኛለች። እንደ ስሟ የክብር ንብረት ማስቀመጫ ሙዳይ ነች። ሙዳይ የበጎ አድራጎት ማኅበር በአዲስ አበባና በድሬዳዋ ከተማ ለሀያ አምስት ዓመታት ደግነትና ርኅራሄን እየለገሰች ነው። እኛም በቀን ሀያ ብር ብቻ በመለገስ አንድ ልጅን እንታለች። 9923 የቴሌ ብርና የሁሉም ባንክ አካውንታችን ነው። በምግብ ግብአት፣ በአልባሳትና በትምህርት ቁሳቁሶች ድጋፍ ቢያደርጉልን በህፃናቱ ስም እናመሰግናለን። 9923 ሙዳይ በጎ አድራጎት ማህበር ሙዳይ ሙዳይ በጎ አድራጎት እንድታግዟቸው ጥያቄ ያቀርባሉ። 650 ህጻናትና 450 እናቶችን ሙሉ ድጋፍ እያደረገ የሚገኝ አገር በቀል ግብረሰናይ ድርጅት ነው። በጣም በርካታ ወገኖችን የመሰብሰብ እቅድ አላቸው። አሁኑ እዚህም ያላችሁ፣ በየቤታችሁ ያላችሁ 9923 አጭር የጽሑፍ መልእክት ቁጥር ላይ ኦኬ ብለን በመላክ በቀን አንድ ብር መደገፍ ይቻላል። ስለ ደግነታችሁ ግን አስቀድመን እናመሰግናለን። የኔ ማህበር ዝክር የባለፈው ሙዳይ ጋር ነበረ። በዚሁ አጋጣሚ ሙዳይ በጎ አድራጎት በጣም የሚያሳዝን ቦታ ነው እና ኮተቤ አካባቢ ያለ ሰው ቢያይላት ደስ ይለኛል። አሁን ስሙ ሳውንድ ስለሆነ ስለታወቀ፣ በጣም እየተረዱ የሚመስለው ብዙ ሰው አለ። አንድ ሺህ ምናምን ልጆች ነው ያሏት፣ እና እነዛን ሰዎች አብልቶ አኑሮ ማቆየት በጣም ከባድ ነውና፣ እና እዛ ነበር ዝክሩን ያደረግኩት ልልሽ ነው ሙዳይ ጋር።